ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንግዲህ ይህን የመሰለ ፒዛ ሰርቻለሁ። እዚህ ጋር ደግሞ ለፒዛ የሚያስፈልጉኝን ግብዓቶች አስቀምጫለሁ ማለት ነው። እዚህ ጋ ስኳር አለኝ፣ እዚህ ጋ ሊቪኔዶ አለኝ፣ አሊቪኔዶ እዚህ ጋ ቤኪንግ ፓውደር፣ ካሜራ፣ ዘይት የሚያስፈልጉኝን እንግዲህ አስቀምጫለሁ ማለት ነው። ከዛን የምጠቀማቸውን ምን ያህል እንደምት አማቸው ደግሞ አሳያችኋለሁ ማለት ነው። ሼር ላይክ እያደረጋችሁ እናንተም ገባ ገባ በሉ። ይሄን ቪዲዮ ከወደዳችሁት ሼር አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ውድ ቤተሰቦቼ አበረታቱኝ እስከ መጨረሻው ድረስ። እዚህ ጋር ዘይት አለኝ ሽ ቤተሰብ አሁን እንግዲህ ወደ አሰራሩ ነው ገባው። እዚህ ጋር ሶስት ማንኪያ አሊ ቢኔዶ ሶስት ማንኪያ ስኳር ተጠቅሜ ያለው አንድ ማንኪያ ቢኪጅ ቦርደር አንድ ማንኪያ ካሜራ ተጠቀምኩኝ። በኋላ እነዚህን ግብዓቶች ዘይት አንድ ፍንጃል ተጠቅሜ ያለው ማለት ነው። ውሃም ደግሞ አንድ ብርጭቆ ተጠቅሜ ከተጠቀምኩ ወዲህ ትንሽ እየሸፈን አድርጌው አሁን እንግዲህ

ከዛም በኋላ ከአምስት ደቂቃ በኋላ ግማሽ ሰዓት አጂና ኢኮሎጂስ ኩፍ ስለሚልልኝ ወዲያው ነው ማለት፣ ግማሽ ሰዓት ራሱ በቂ ሆኖ ማለት ነው። ከዛ በኋላ እንገናኝ ማለት ነው። እዚህ ጋር ደግሞ ለፒዛ የሚያስፈልገኝን ግባቶች አስቀምጫለሁ ማለት ነው። እንግዲህ እዚህ ጋር በያኛ አገር እንጉዳይ ነው ምንለው ማለት ነው። እዚህ አገር ግን መሽሮም ነው የሚሉት። መሽሩም ተጠቅም ያለው እዚህ ጋር ሶስ ሴንሰርች አለው ለብ ለብ ማለት ነው። ስቤቲማቲን እዚህ ጋር ፈርፈሮ የሚያዘጋጅ ይቻላል። እዚህ ጋር ዘይቱን አዘጋጅ። እዚህ ጋር ደግሞ ሰኒየን ዘይት አድርጌበት ይሄ ሁላችሁ አጂና ይሄን ይመስላል ወክቶልኛል፣ ማለት ነው ክፉ ብሎልኛል። በጣም የሚያምር ኩፍታ ነው። ባይዘው ያሊብኔው ዶ ከገባበት ወተት ከገባበት ፈጣይር ምናም ሰሰሩ በጣም ነው እንትን የሚለው ማለት ነው። አጂናው በጣም ቆንጆ አጂና ነው የሚሆነው። የታችሁት እንደሆነ ነው። አሁን በእጅ እንትን ስለማነካው ነው፣ በዚህ በማኪያ ያሳየዋችሁ። አሁን እንግዲህ ወደ ስራው እንገባለን ማለት ነው። እስተመጨረሻው ተከታተሉን። መሽሮም ስለሚፈልግ አስበት ስላሉ። አሁን እንትን ፒዛ በብዙ አይነት ይሰራል። እንቁላልም ማድረግ ይቻላል። በስጋም በብዙ አይነት መሰራት ይቻላል። እኔ ዛሬ ተጠቀምኩት ይሄንን ነው። እንደምትወዱት ተስፋ አለኝ። እዚህ ጋ እንግዲህ ሰርቻ አለይኔን፣ ያው ስልክዬ ስለማይመቸኝ እዚህ ጋ ደግሞ ሰርቼ ከታይ ሱሴን አድርግ ያለው ለብለቡን የሚበቃኝን ህል አርጌ ከላይ ደግሞ በስንትን በአቅጣጫው መጀመሪያቱን መጀመሪያቱን እያልኩኝ የማስደርገውን ፒዛዎች ከላይ የሚደረጉትን ሁሉንም አደርጋለሁ ማለት ነው። ቪዛ ባይዞ እንደዚህ ከሰራችሁት በኋላ ሰንድ ያለ ካደረጋችሁት በኋላ ቢያስ ለአምስት ደቂቃ ያህል ምናምን ሸፈናችሁ ታስቀምጡት ማለት ነው። እዚ ደግሞ ዘይቶ እያረኩ ነው እና በጣም አጂ ነው እንትን እንዳደረጋችሁት እንዳደረጋችሁት ቪዛው እንደሰራችሁት ፈጣ የራሱ ቢሆን የአምስት ደቂቃ ምናምን ከሰራችሁ በኋላ ፍሩም ሳታስገቡ ይሁላችሁ እንደዚህ የሚያምር ሆኗል። ዋ በጣም ነው የሚያምረው ገና ሳይበስል ራሱ ብሉ ብሉኝ ይላል ማለት ነው። እዚህ ጋር ደግሞ ጅብም ዘረልይ እናረጋለሁ ማለት ነው። እንዴት እንደሚያምር እንዴት አባቱ እንደሚያምር እንጃ። ዛሬ የዛሬው ምሳችን ይሄን ፒዛ ነው ማለት ነው። በጣም ነው የወደዱት አረቦቹ ራሱ በጣም አብሶ አጂናው በጣም ምርጥ ነው። ሁሌ ሜሴጅ ሰሩ የማይቀር ወደውታል። እና እንግዲህ ያው ከዚያ አጂናዎቹን ከሰራችሁ በኋላ እንደዚህ የትኛውን ፈጣሪ ቢሆን እዚህ ማለት ሰኒያ የምታስገቡት ላይ እዛ ላይ አቆዩት፣ አስራ አምስት ደቂቃ ምናምን ሸፍኑትና እንዳይነፍስበት ስታስቀምጡት። ከዛን በኋላ ፍሮም ውስጥ ስታስገቡት በጣም ነው እንትን የሚለው ማለት፣ አለ አይደል፣ ልክ ብስኩት ነው የሚመስለው ማለት ነው። ንፍት ነው የሚለው ፎርኖ፣ ዳቦ ነው የሚመስለው አይራው ማለት ነው። እንደዛ ስለሆነ ወዲያውኑ እንደሰራን ወዲያውኑ ወደ ፍሮም ውስጥ ባናስገባ ፒዛዎች ምናምኖች ፈጣይሮ ስንሰራ የተመረጠ ነው ማለት ነው። ሽፍና አድርጋችሁ በላይውን ወይንም አላለ በንጹህነት። ከዛም በኋላ ትንሽ እዚህ ጋም ደግሞ ፒዛ የማይበላ ስላለ እዚህ ጋ ደሞ ዛተር ዛተር እየሰራ ነው። ዛተር ዘይቱ ዘይቱን ያጅ ነው ያው ነው ለፒዛ የተጠቀምኩት ነው። እዚህ ጋ አንድ ደሞ ሰራለሁ ማለት ነው። ይሄን ይመስላል ቤተሰቦቼ። እንግዲህ አሁን ፒዛ ይበስሉልኛል። በጣም የሚያምር አበሳሰል ነው። ዋ ደስ ሲል በእውነት ከምታዩት በላይ ነው የሚጣፍጠው ራሱ ማለት ነው። እና ስ እንግዲህ እንደምትወዱት ተስፋ አድርጋለሁ። ቪዲዮን ከወደዳችሁ ሼር ላይክ እያደረጋችሁ አበረታቱ። እንግዲህ ሁላችሁ ቆረስኩት ማለት ነው። በጣም የሚያምር ፒዛ ነው። እንግዲህ ፒዛ መግዛት ከፈለጋችሁ፣ መጽለብ ከፈለጋችሁ ቁጥሬን ከዚህ በታች ያስቀምጥላችኋለሁ። እንግዲህ እየመጣችሁ መግዛት ብቻ ነው ማለት ነው እየሰራችሁ ብሉ። እንዲህ ሴት የሰራው ለምን ይቅርብን። እና በጣም የሚያምር ፒዛ ሆኖልኛል። ሁላችሁም ከልብ አመሰግናለሁ። ቤተሰብ እንብላ ማለት ነው። ልበላ ነው። ባይዘው ያንዱን ራሱ ሶስት ሰው ራሱ ሰው በጣም ምርጥ ፒዛ ነው እና በሌላ አስተ ምንገናኝ። ሰላም ለሀገራችን ሰላም ለሕዝባችን እግዚአብሔር አምላክ ሀገራችን ኢትዮጵያ ይጠብቅልን። ይህም ቪዲዮ ከወደዳችሁ ሼር ላይክ እያደረጋችሁ አበረታቱኝ። አስተያየታችሁን በኮሜንት አስቀምጡልኝ እና ውድ ቤተሰቦቼ ከእናንተ መበረታታ ትፈልጋለሁ። ሼር ላይክ አድርጉ፣ አበረታቱኝ፣ አፈምሱኝ ማለት ነው እና እርስ በርሳችን እንበረታታ እኛ በስደት ያለን